ቀን አስጥልን። አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው። ቀን አስጥልን እንደምላቸዋል ክቡራን ተመልካቾቻችን፣ ይህ ባላገሩ ዜና ነው። ከዜናዎቹ ጋር ገነዘ ዲያ ብሬያችሁ እቆያለሁ። አርዕስተ ዜና በቅድሚያ ከትግራይ ጦርነት የተረፉ ስምንት ሰዎች አስራ ሁለት ከፍተኛ የኢትዮጵያና የኤርትራ መንግስት እና ወታደራዊ ባለስልጣናት ላይ የወንጀል ክስ አቀረቡ። የኢትዮጵያ ንግድ ባንክና ወጋገን ባንክ በኢትዮጵያ የመጀመሪያውን የኢንቨስትመንት ባንክ ፍቃድ አገኙ። የሱዳን ጦር በካርቱም የፕሬዚዳንቱን መቀመጫ እንደገና መያዙ ተገለጸ። ወደ ዝርዝሩ አልፋለሁ። ከትግራይ ጦርነት የተረፉ ስምንት ሰዎች አስራ ሁለት ከፍተኛ የኢትዮጵያና የኤርትራ የመንግስትና ወታደራዊ ባለስልጣን ላይ የወንጀል ክስ አቀረቡ። ክሱን ያቀረቡት የጦር ወንጀሎችና በሰብአዊነት ላይ የሚፈጸሙ ወንጀሎች ፈጽመዋል ባላቸው አስራ ሁለት ከፍተኛ የኢትዮጵያና የኤርትራ የመንግስትና ወታደራዊ ባለስልጣን ላይ ነው። ክሱን የተዘጋጀው በሌጋል አክሽን ወርልድ ዋይድ እና በዶክተር እና አህሜሽን እንዲሁም በዲቪ ወይስ ፕሌም ፐተን ኤልኤልፒ ና በአውሮፓ ህገ መንግስታዊ እና ሰብዓዊ መብቶች ማዕከል ድጋፍ መሆኑ ተገልጿል። የቀረበው ክስ በጀርመን ዓለም አቀፍ ዳኝነት ስልጣን መሪ መሰረት ሲሆን ይህ በውጭ ሀገር የተፈጸሙ ዓለም አቀፍ ወንጀሎች ላይ ክስ ለመመስረት እንደሚያስችል ነው። ሌጋል አክሽን ወርልድ ዋይድ እንደገለጸው ክሱን ያቀረቡት የቀድሞ የሰብዓዊ እርዳታ ሰራተኛ እና የቀድሞ ጊዜያዊ መንግስት ባለስልጣን ጨምሮ ስምንት ከጦርነት የተረፉ ሰዎች ናቸው። ድርጅቱ አቤቱታ አቅራቢዎች እንደሌሎች በመቶ ሺዎች የሚቆጠሩ ሰዎች የጾታ ጥቃት፣ በዘፈቀደ መታሰር፣ ማሰቃየት እና መራብ የደረሰባቸውንና እስካሁን ድረስ ፍትህ የተፈነፈጉ መሆናቸውን ገልጿል። አክለውም ከቅሬታ አቅራቢዎች መካከል አንዳንዶቹ በአሁኑ ወቅት በጀርመን ውስጥ እንደሚኖሩና የጀርመን ፌዴራል አቃቢ ህግ ምርመራ እንዲጀምር ጠይቀዋል ተብሏል። እንደ ድርጅቱ ገለጻ ኅዳር ሃያ ሃያ በተጀመረው የትግራይ ጦርነት አስገድዶ ማስራብ፣ የሰብአዊ እርዳታ ማገድ፣ ጭፍጨፋ፣ ወሲባዊና ፆታዊ መሰረት ያደረገ ጥቃት፣ ሲቃይና በዘፈቀደ ስርም ጨምሮ አሰቃቂ ድርጅቶች ስለመፈጸማቸው ተከታታይ ክስቶች ቀርበውበታል። በአብዮቱታሁን የተገለጸው እነዚህ የመብት ጥሰቶች የተፈጸሙት በኢትዮጵያና በኤርትራ ኃይሎች እንዲሁም በተባባሪ ሚኒሻ ቡርናዎች በዋናነት በትግራይ ንጹሀን ላይ ነው። ይሁን እንጂ ሌሎች የጦርነቱ ተሳታፊዎች ከሌሎች የብሄር የተወጣጡ ሲቪሎችን ተሳትፈዋል ሲል ነው የጠቀሰው። ድርጅቱ በጦርነቱ የማሽ ቁጥር ከ300 ሺህ እስከ 800 ሺህ እንደሚገመጥ በስፋት የተጠቀሰ ምንጭን ዋቢ በማድረግ ገልጿል። በትግራይ ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶች ለመመርመር በፈረንጆች በ2021 የተቋቋሙ ዓለም አቀፍ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ የጦር ወንጀሎች እና በሰብአዊ ላይ የተፈጸሙ ወንጀሎች ማስረጃዎች በመጥቀስ ዓለም አቀፍ የህግ እርምጃ እንዲወሰድ ማሳሰቡ ይታወቃል ጥቅምት የ23 ስልጣኑ ከማለቁ በፊት ኮሚሽን በትግራይ ህዝብ ላይ የዘር ማጥፋት ወንጀል መፈጸሙን በእርግጠኝነት ለመወሰን ተጨማሪ ምርመራ እንዲያደርግ ጠይቋል። የኢትዮጵያ ንግድ ባንክ እና ወጋገን ባንክ በኢትዮጵያ የመጀመሪያውን የኢንቨስትመንት ባንክ ፍቃድ አገኙ። ሲቪ ካፒታል አክሲዮን ኢንቨስትመንት ባንክ እና ወጋገን ካፒታል አክሲዮን ማህበር ኢንቨስትመንት ባንክ ፍቃድ ያገኙት የመጀመሪያው የኢንቨስትመንት ባንኮች ናቸው። እነዚህ ባንኮች ራሳቸውን ችለው የተቋቋሙ የካፒታል ገበያ ስራ ብቻ የሚሰሩ የኢንቨስትመንት ባንኮች ናቸው። በተጨማሪ ለአምስት የካፒታል ገበያ አገልግሎት ሰጪዎች ፍቃድ ሰጥቷል። ፍቃድ የተሰጣቸው አገልግሎት ሰጪዎች ህጉ የሚጠይቃቸውን መስፈርቶች እና መመዘኛዎች አሟልተዋል ተብሏል። ይህንን ፍቃድ አስመልክቶ ዛሬ የኢትዮጵያ ብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን ቦርድ ሰብሳቢ ማሞ ምህረቱ አብስረዋል። የብሔራዊ ባንክ ገዢ ማሞ ምህረቱ ገበያው የሀገሪቱን የክፍያ ሚዛን ያረጋጋል፣ ከውጭ ብድር ጥገኝነትና የውጭ ብድር በመቀነስ የማክሮ ኢኮኖሚ ማረጋጋትን ይፈጥራል ብለዋል። ታማኝነት ያለው የፋይናንስ ስርዓት ለመገንባት የተዘረጋው የካፒታል ገበያ ለማይክሮ ኢኮኖሚ መረጋጋት ለመፍጠር ያግዛልም ብለዋል። ገበያው አዲስ እንደመሆኑ መጠን ለመቆጣጠር ብቻ ሳይሆን ከሚመለከታቸው ጋር አብሮ ለመስራት እድል ፈጥሯል ብለዋል። የኢንቨስትመንት ባንኮች እና የሰነደ መዋዕለ ንዋይ ኢንቨስትመንት አማካሪዎች ጨምሮ ዛሬ ፍቃድ ያገኘ ካፒታል ገበያ አገልግሎት ሰጪዎች በድምሩ ዘጠኝ ደርሰዋል። የኢትዮጵያ የካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁ ዛሬ ፍቃድ የተሰጣቸው በሙሉ ስራችሁ ኃላፊነት የተጣለበት በመሆኑ ህጉን አክብራችሁ እንድትሰሩ ሲሉ አሳስበዋል። እነዚህ የኢንቨስትመንት ባንኮች ከንግድ ባንኮች የሚለዩ ሲሆን፣ ቁጠባን አይሰበስቡም።

የትግራይ ክልል ሰላምና የጸጥታ ቢሮ ከቀበሌ ነዋሪ መታወቂያ ውጭ ሌላ መታወቂያ ይዞ መንቀሳቀስ ከለከለ። የትግራይ ክልል የሰላምና የጸጥታ ቢሮ ከቀበሌ ነዋሪ ማረጋገጫ መታወቂያ ውጭ በሌላ መንቀሳቀስ ይከለከላል ሲል ያወጣው መግለጫው አነጋጋሪ ሆኗል። የክልሉ የሰላም የጸጥታ ቢሮ በያወጣው መግለጫ የቀበሌ ነዋሪ ማረጋገጫ መታወቂያ ተዘጋጅተው ለእድላ ዝግጁ መሆኑንና ነዋሪዎች እየወሰዱ እንደሆነ ያመለክታል። ከቅርብ ጊዜ በኋላም ያለ ቀበሌ ነዋሪ ማረጋገጫ መታወቂያ ሌላ መታወቂያ ይዞ መንቀሳቀስ ስለሚ ተጠብቆም ሁሉም ነዋሪ ተገቢውን ነገር አሟልቶ ወደሚኖርበት የቀበሌ አስተዳደር በመሄድ መታወቂያ መያዝ ይኖርበታል ይላል መግለጫው። ከጦርነቱ በፊት ለነዋሪዎች ሲሰጥ የነበረው የወረቀት የነዋሪ መታወቂያ ካርድ ወደ ዲጂታል ለማሳደግ ሲደረግ የነበረው እንቅስቃሴ በመቋረጡ ምክንያት ነዋሪዎች ከጦርነቱ በኋላ ለተለያየ ስራዎች ማሳለጫ መታወቂያ አጥተው ሲጉላሉ ማየት የተለመደ ነው። የሱዳን ጦር በካርቱም የፕሬዚዳንቱ መቀመጫ እንደገና መያዙ ተገለጸ። የሱዳን ብሔራዊ ጦር የፈጥኖ ደራሽ ኃይል ታጣቂዎችን በተሳካ ሁኔታ በዋና ከተማዋ ካርቱም ከሚገኘው የፕሬዝዳንቱ መቀመጫ ለመጀመሪያ ጊዜ ማስወጣት መቻሉን ቢቢሲ አፍሪካ ዘግቧል። የፈጥኖ ደራሽ ኃይሉ ከሁለት ዓመታት በፊት የሱዳንን ጦር ለማስለቀቅ የፕሬዝዳንቱ መቀመጫ በእጁ አስገብቶ መቆየቱን ተዘግቧል። የሱዳን ወታደሮች እጅግ አስጨራሽ ጦርነት በማድረግ ቦታውን ከመቆጣጠሩ በኋላ ፎቶዎች በመነሳት በማህበራዊ ድረገጾች ላይ አጋርተዋል። ስለ ሁኔታው ግን ከሱዳን ጦር ባለስልጣናትም ሆነ ከፈጥኖ ደራሹ ኃይሎች ኃላፊዎች እስካሁን የተባለ ነገር የለም ተብሏል። ከቅርብ ጊዜ ወዲህ ታጣቂ ኃይሉ በርካታ ቦታዎችን እየለቀቀ እንደሆነ እየተሰማ ነው። ባለፉት ሁለት ዓመታት የሱዳን የእርስ በርስ ጦርነት ከሀያ ሺህ በላይ ዜጎችን ሕይወት ሲቀጥፍ አስራ አራት ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት መረጃ ያመለክታል ሲል የዘገበው የአናዱሉ ነው። እነስጥልን አድማጭ ተመልካቾቻችን ይህ ባላገሩ ዜና ነው።